ረፍት ዳኛ ወደ ታለ ከተማ ውስጥ ይሄን ጉድ ምን አለ። በሀዘኑ ምክንያት ነው ወደ ፊት ለፊት ይወጣችሁት እንጂ ወደ ሚዲያም ትመጡ አልነበራችሁም። እና በቃ ሊያጽናችሁ አጽናኝ መላክ ይላክላችሁ ነው የምለው። እስኪ የራሳችሁን አስተዋውቁልኝ እሺ። እኔ በቀደም እንደነገርኩሽ መሲ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ በስልክ እንዳወራሁሽ እኔ ኑንዱ ወይም አዲስ እባላለሁ። ግብጽ ሀገር ለረጅም ዓመት ነው የኖርኩት። አስራ ስምንት አስራ ዘጠኝ ዓመት የሆነ ግብጽ ሀገር እንግዲህ ማህበራዊ ኑሮ የተለየ ነበር። ስንኖር የነበረው በደስታ በሐዘንም ተስማምተን ተፋቅረን አንዱ አንዱን ተቻችሎ ሰርግ ሲኖር አንዱ የአንዱን ሸፍኖ አንዱ የአንዱን ደብቁ ልብስ አሳፍተን ድግሱን አብረን ተጋርተን አዋተን ነበር። በእንደዚህ አይነት መልኩ ነው ለረጅም አመት ያሳለፍነው። ብዙ ኢትዮጵያውያን አሉ። በጣም ብዙ ኢትዮጵያኖች አሉ። በጣም ብዙ ኢትዮጵያኖች አሉ። ውተረዳ ተረዳ፣ ሐዘን ደረሰበት፣ ቀድሞ ነው የምንደርሰው ወይ ቀድሞ ነው የሚደርሱልኝ እና የተለየ ፍቅር ነበረን ስንኖር በፊት የነበሩትም አባቶችን እንደዚህ ነበሩ። ከስር ያሳደጉን ብዙዎቻችን ደግሞ በቤቱ ነበር፣ በአገልግሎት በቤቱ ነበር እና በጣም ደስ የሚል ጊዜ ነው የነበረ። በዝማሪ አገልግሎት ከገለገ ብሎ ነበር አይደል? አዎ እናገለግላለን። እሷም ከሀገር ያደግኩበት ነው እዛው ቀጠልኩበት። አሁን ግን ከተወሰነ አመታት በኋላ በስራም በራስም ድቅመት አቆሚል አሁን የገጠማችሁ እጅግ በጣም መሪር የሆነ ሀዘን ነው። ከአንጀት የማይወጣ ነው። እጅግ በጣም ከባድ ነው። የትዝታን ጉዳይ እንግዲህ መላው ኢትዮጵያውያን ተመልክተውታል ብዬ አስባለሁ። በአንድም በሌላም መንገድ ከሞቱ አሟሟቱ እንደሚባለው እጅግ በጣም እንደሚያሳዝን ሁኔታ ነው ህይወቷን ያጣችው። ገዳዩ ቢሆን የህግ ባሏ ሆኖ በቤተክርስቲያን ስርዓት ጋብቻ የፈጸሙ ነበረ ግን ደግሞ ተደጋጋሚ በሆነ መልኩ ህይወቷን የነጠቃትን ሰው ዱካ ለመያዝ ፍለጋ እየተደረገ ነው። ከሰሞኑ ያወጣናቸው መረጃዎችም የሚጠቁሙት ነገር አለ። ግን የተረጋገጠ መረጃ እንዲደርስ እና ገዳዩ በህግ ቁጥጥር ስር ውሎ ለሰራው ወንጀል ተገቢውን ቅጣት እንዲያገኝ ሁሉም የበኩሉን እንዲረባረብ ጥሪም ማቅረባችን ይታወሳል እና እንደው የተለያዩ በእንደዚህ አይነት መሪር ሐዘን ላይ ያሉ አጽናኝ የሆነ ዝማሬ ካለ እንደው በሱ ብትጀምሩልን ብዬ ነው። በዛም ዙሪያ ላይ ስላላችሁ ሚያጸና ሚያበረታ መዝሙር መጀመ አቅም ከባድ ነው መስዬ እንዳልኩሽ ህይወቱን ይኖር ነው እና ብዙ ደግሞ መስታወት ናት መስታወት ናት ምለው ምንም ማታክልች ናት የህዋናት እና እርግጥ አልተዘጋጀንም፣ ግን ምንችለውን ትንሽ ሀዘናችሁን በዝማሬ እንትን ቢያደርግና ጎታ ብናደርግ ብዬ ነው። ትንሽ ይከብዳል። ሙሽራ ምንጂ በዘመርኩትና ማርቆይ ማርያም ሀዘነ ልቦና የሚለው በስላሴ ስም እንዘምርላን። አዘነ ልቦና አቀለለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋ ኢትዮ ቻናል ተከታታይ ውድ ቤተሰቦች እንደምናደራችሁ እንደምናረፈዳችሁ። በኒጋ እግዚአብሔር ክብር ይመስገን በጣም ሰላም ነኝ። በእናንተም ባላችሁበት በአለም ዳርቻ ሁሉ ሰላም የበዛ የሰፈነ እንዲሆንላችሁ የዘውትር ምኞቴ ነው። ውድ ቤተሰቦች እንግዲህ ቪዲዮን ከመግቢያው እንደሰማችሁት ነው ማለት ነው። ስለ እህታችን ትዝታ በግብፅ ካይሮ በነበረው አሰቃቂ ግድያ ላይ እንግዲህ እግዚአብሔር መልስ ሰጥቶበታል ዛሬ ማለት ነው። መልስ ከእግዚአብሔር ነው። ፍትህ ከእግዚአብሔር ነው። እውነት ፍርድ ከእግዚአብሔር ነው። በቃ የሰው ልጆች እኛ ችኩሎች ስለሆነን እኛ ብዙ ጊዜ በራሳችን በቃ የሆነ ነገር በሰዓቱ ካልሆነ ብለን ብዙ ተስፋ ስለምንቆርጥ እንጂ አሁን የሷ ነገር በየሚዲያው በራሱ ተስፋ ተቆርጦ ጸጥ ተብሎ ነበረ። ግን ተስፋ በእግዚአብሔር ነው። አያችሁ፣ የያዘውን የማይለቅ ቃሉን ጠባቂ እግዚአብሔር ብቻ ነው እና ሁላችንም በሰዓቱ በዚች ልጅ ድርጊት ባነባ ነው እንባ። በተሰማን ነገር ሁሉ ማመልከቻ ወደ እሱ ነበር ያስገባ ነው። ምንም ምንም ምንም ማድረግ ስላልቻለን ማለት ነው። ስለዚህ አሰባት አላሰባትም አሰባት። እግዚአብሔር በሰዓቱና በቀኑ መልስ ሰጠበት። ክብርና ምስጋና ለሱ ይሁን። የእውነት ነው ምላችሁን ከምነግራችሁ በላይ ደስታዬ እጅግ እጥፍ ሆኗል ማለት ነው። ለሁሉምም ደግሞ ትምህርት እንዲሆን ትምህርትም እንደሚሆን እርግጠኛ ነኝ። ይህ መልስ ማለት ነው። የትም የእስራኤል ደም የትም ፈሶ አይቀርም እንዳይመስላችሁ አንዳንዶች ምናልባት ጊዜያቸው ስለዘገየ የተረሳላቸው እንዳይመስላችሁ ይህን ድርጊት ለመፈጸም በሀሳብ ላይ ያላችሁ የዚህ ድርጊት ፈጻሚ ተባባሪ የሆናችሁ ሁላ ዋጋችሁን ታገኛላችሁ በቃ ከማን ከፈጣሪ ከመድኃኔዓለም ታገኛላችሁ ከሰው አጠብቁ ሰው በሰዓቱ ምንም አላደረገም ይህ ሰው በብዙ ነገር እየተከለለ እየተከለለ ይህም እንድንማር ነው በቃ የተከደነን የተደበቀን የሚገልጽ እግዚአብሔር ስለሆነ ዛሬ በሰዓቱ እሱ ገልጦታል እንደውኑ እየተደከመው ማለት ነው እንግዲህ በሰዓቱም ሲባል ነበር ይሄ ሰው ሰውነቱን በአርቲፊሻል ነገር ቀይሮ እንደሚዘዋወር በተለያየ መልኩ ከጥርስ እስከ ፀጉሩ ድረስ እስከ ፂሙ ድረስ አርቲፊሻል ነገር እንደሚጠቀም እየተናገረ ነበረ በቅርብ ወዳጆቻቸው ማለት ነው ሰው ግን አሁንም በዛ መልኩ ተጠቅሞ ስምን እስከ መቀየር ፓስፖርትን በሶማሌ ሀገር ፓስፖርት በማድረግ ይህ ሁሉ ነገር ከማ ለማምለጥ ከፈጣሪ አይታሰብም አይታሰብም አይታሰብም። ስለዚህ የማያሳፍርን አምላክ ማምን ምን ዋል ደስ ያሰኛል። ፈራጁን ማሰብ ፈራጁን ማምን ምን ዋል ያረካል። በቃ ምን ዋል አረግ ያብሩ አባሪ እኔ በእውነት ነው የምላችሁ። እኔ በቃ ደስታ እጥፍ ድርብ በቃ እኔ ቃላት የለኝም። ሶስት ቀን ሆኖኛል ከሰማሁ፣ ቪዲዮ ለመስራት ጊዜ ስላጠረኝ ነው። እና በጣም በጣም በጣም ነው ደስ ያለኝ። እህታችን ሄደችው ወደ አባቷ ነው የተቀደሰች የተባረከች ነፍስ ናት። ክብርና ምስጋና ለመብርሃን ለድንግል ማርያም ይሁን። እውነቴ ነው። በቅፋ ነው ያለችው ወደ ቅፋ ነው ሄደችው። እናምናለን ይሄንን። ስለዚህ አንተ ግን ይህን አረማንያዊ ድርጊት ፈጽመ ከሆነ እንዲህ የሚያደርግህም ደግሞ ብዙ እንድንጠራጠር እናንተ ላይ እምነት እንድንጥል ስላደረገን እግዚአብሔር በቀኑ ፈርዷል። አሁን እውነተኛውን ፍርድ እንዲሰጥልን ጸሎታችሁ ከሁላችሁም ዘንድ አይራቅ። ለእህቶቻችን ለማንም ቢሆን ለማንም እስከዛሬ ለተጠቁት እስከዛሬ ደማቸው ደመ ከልብ ሆኖ የቀረ ለመሰልን ሁሉ እግዚአብሔር በጊዜው ፍርድ እንደሚሰጥ አትርሱ። በእውነት ነው የምላችሁ። በጣም ደስ ብሎኛል። ስለዚህ እግዚአብሔር መጨረሻውን ያሳምርልን። በሚሆነው ነገር ደግሞ እየተከታተልኩኝ ሼር አድርጋችኋለሁ። ባገኛችሁበት ቤት ወይም ባገኛችሁበት ፕላትፎርም ግን ይህ እንደዚህ አይነቱን ነገር ስታገኙ ሼር አድርጉ። ሼር ኮፒ ሊንክ እያደረጋችሁ ለሌሎች አድርሱ። ሌሎችም ይማሩበታል። ከሌ ከሌን ገሎ ምን ሆኗል፣ ከሌ ከሌን በድሎ ወይም ደፍሮ ምን ሆኗል እየተባለ የቶቻችን ጥቃት እየተባባሰ መጥቷል፣ ከጊዜ ወደ ጊዜ ማለት ነው። ይህ ነገር መቆም ስላለበት ሼር እያደረጋችሁ ሌሎችም እንዲሰሙት እየሰሙት ይግቡ። በቃ ፍርዱን ከማን እንደሆነ እያዩት ይግቡበት። ያ ጥቃት የደረሰበት ሰው እኮ ሰማዕት ነው። ምንም ማለት አይደለም። ከመግፋት መገፋት አይደለም። ስለዚህ ለሁሉም ትምህርት የሚሆን ዘንድ ነው። ብዙም ደግሞ ሲያለቅስ ሲያነባ ሲጨነቅ የነበረ በዚህ ድርጊት በዚች ልጅ ሁኔታ የዓለም ሕዝብ ነው እና አባካችን ሼር እያደረጋችሁ አድርሱላቸው። በምታገኙበት ቦታ ሁሉ በምታገኙበት ሚዲያ ሁሉ ሼር እያደረጋችሁ አድርሱላቸው፣ ደስ ይበላቸው። ስለነበረን ቆይታ አመሰግናለሁ። በእውነት ነው የምላችሁ የኛ አምላክ እንዲህ ስለሆነ ዘውትር ምስጋናችን ለሱና ለሱ ብቻ ይሁን። ክብርና ምስጋና ለመድኃኔ ዓለም። እንዲሁ ነው የምልሽ መቤቴ በምታቅም እንዲሁ ምትከብድሽ የለ እንዲሁ ጠላሁት የሆነ ሰው እሱ አንድ ሰው ገሉ ቦታ ይዘው ጠፍተው ነው ነው እንጂ እሷን እንዲያረጋት ብዬ አላሰብኩም። ዚ እህቷን ናት ያስከለከለች እህቷን ገላታለው ይላል። እ አንተ እህቷ ምን አደረገች? ይህ እኮ የትዙ ፍላጎት ነው። ካየናት ከምሽቱ ሁለት ሰዓት ኦር ሶስት ሰዓት እስከ ለሊቱ ዘጠኝ ሰዓት ማንም የደረሰላት የለም። መ የሁለት ሞት ሞት ነው ትዙ ሞታቸው። ሁለት ሚስት ያለው ሀገሩ ላይ የሚቀጠቅጥ ሚስቶቹን ልጅ ያለው ካይሮ ላይ የሚያገባ ሚስቱን ሊገለኝ ነው ብላ ሸሽታ የሄደች ይሄ ባግራውንድ እያለ እውነት አባቶቼ እህታቸው ብትሆን ልጃቸው ብትሆን ይድራሉ? ይሄንን ለአባቶች ለኦርቶዶክስ ቤተ ክርስቲያን ለሲኖዶሱ ነው የምነግረው። አምስት ወር ሙሉ ስትጠፋ አምስት ወር ሙሉ ሥጋው ደግሞ አልተቀበሉ። ከተጋቡ ከተጋቡ ቤተ ክርስቲያን ይሄንን ነው የምታስተምረው? መታም አፋቱኝ ይብላለች አሉ

እጇን ሰብሮ ቀጥቅጦ እዚህ ጆሮ ላይ ወቅቶ የጆሮ ሁሉ እኮ ተቆርጧል። መስያ ብሮ አስተኝቶ ኮሪደር ላይ ብጣቂ አንሶላ አልብሶ ሰው እንኳን እንዳይደርስላት ሁለት በር ሁለት በር ዘግቶ የውጭና የውስጥ ቆልፎ አራት ቀን ሙሉ አስተኝቷት ሄደው ልጅ ለምንድን ነው ሲኖዶስ ዝም ያለኝ? ለምን እንደ አባት ይጠየቁልኝ። ይህንም ብቻ ነው የኢትዮጵያ ሕዝብ ይፍረድኝ። እንደገና ረፍት ዳኛ ወዴት አለ ከተማ ውስጥ?